የትልቅ ሰው ነኝ እንደዚህ ሂድባትን አናርገን እንደው እምልሽ ገና ካፌም ሳታስጨርሰኝ አፋፊ አረ እኔ ቦልካት አለ ሁለተኛ ማየት አልፈልግም። ሚኒና ጣናጣና አረ ቤቢ አትጥሪብኝ። በሚኬል በሚኬል ይ ቆንጆ አንቺ እኔ የምወድሽ ልጅ ነች ቤቢ በግልጽነትሽ የምወድሽ ሰው ነች። ማርያም እንትና ቤቢ ጋር አዲያም እዬ ጋር ስደውል ቤቤ እውነተኛ ሰው ነች ብላኛ። አዲያም እንዴ ለዚህ ለሰርግ መታ ተገናኝተናል ከአዲያም እዬ ጋር ዳላስ የሆነች ፍቅር የሆነ ሰው ነች። እና ነገር ሽርሙጥና ፋሽን አይደለም በልኝ። እኔ ፍቅር እሺ ሴት ልጅ እኔ እየሰደበች ነው እያሉኝ ነው ኮሜንት ላይ። አልሰደበሽም ድጋሜ፣ እንዳትሰድብ። ምን አገባሽ ደግሞ። እናት የምትሳደብ ነገር እናት የምትሳደብ ነገር አቁም። ሰደብኩት ብቻ።

ሁለታችሁንም ወዳችኋለሁ። ምን ሆነ ነው? ባለፈው ያመመከኝ? ይውድ አሞኝ አይደለም፣ ተያይዤ ነው። ኦኬ። ጸበል ውስጥ ተኋሉ፣ ስመጣ ሺ ስውሯ ስውሯ፣ ማርያምን እንሄዳለን። በርሚል ጊዮርጊስ ይጋለው እኮ ምን? እናቴ የት ነው የት ነው? በርሜን ጎርጊስ የሚባል አለ። በጣም ከባድ ጠበል ነው። እግዚአብሔርን በል። ስለ ጸበል አታወራ ቆሻሻ። እግዚአብሔርን አላውቅም። በርሜን ጎርጊስ የሚባል መቤቴን አላውቅም። ጠበሉ በራሱ ነው ወደላይ የሚመጣው። እግዚአብሔርን

አዲስ አበባ ናችሁ? አረ፣ አዲስ አበባ አይደለም። ምን ይፍቀር፣ አረ ሳውዲ ነው። ከአዲስ አበባ ፍየል ጠባቂ ሳውዲ እንደ ቢሆን እንደዚህ ትሆናለች። እቺ ቆሻሻ እያት። ወይኔ እናቴ። ዛሬ እስቲ አንድ ሴት አስገባሉ፣ ልጌ የኔ ይፍቀር፣ አንዱ ምሰርባት ሴት አስገባልኝ እስቲ

ነይ ውጪ ረዱ በመፍረቁ ነው ያለሁት ስታገኛት በጥፊ በያት ማርያምን አማካኛ ምን አልክ አማካኛ በጥፊ ቻው

ወደ ቤቴ ገና አሁ ሚስማርያ ታወርድብናለች። ጎች ቆሻሻ እኮ ናት፣ ቆሻሻ የዓለማችን አንደኛ ቆሻሻ ናት። ምን ምናገባሽታ

ወደ ኪሴ ትገባለች። እኔ ትላፋ ያለች ወደ ኪሴ ከዚህ በፊት ማለት ነው። ምን ያደርጉኛል? ጺላዬ ምናምን ብሎ እቅፍ ያደርጉኛል እና ወይ ኪሴ ባዶ ነው የሚያደርጉት

ፈጣሪ ጠብቃችሁ። አረ እኛ ምንም አንሆንም፣ እግዚአብሔር ይመስገን። አይ ማርያምን ግን አላዛር፣ ካሁን በኋላ እመቤቴን እንዳት እንዳትናገሪ ሪስፔክት፣ ያለ ያኒ በቃ ደስ የሚል ነው። ለሰው ለንዳንቺ ያለ ቢራገጥ ምንም አይመስለኝም፣ ለሰው ክብር አለው። አዎ ይስደበኝና አንቺ ምን ታሪክ አለሽ? ቆሻሻ የምትሳደብ ልጅ አለሽ። ምን አንቺ ይ እንትኑ ደግሞ ምን አሳይሽ? አሳይሽ እቃው

እንትና ና ጨማሪያ፣ እኔ ቤት ጨማሪያ ነው የምትባለው። እኔ ቤት እንዳትሳደብ፣ እኔ ቤት ስድብ ምናምን አይሰደብም። አዎ፣ ከፈለክ በቤቷ አባቴ፣ በቤቷ አዎ፣ እንዳትሰደብ። እዚህ ስንት የተከበሩ ሰዎች አሉ። እኔ ቤት ምን አለ? ጨኖ ስር ገብተሽ በቆ ነጥጫት፣ ቆነጥጥ፣ ጠጥቋት፣ ቆ እንደዚህ አድርጌ ለምን ልብሳት ለብሽ ይሄ በፊሩ አንገቷን ብትያት እኔ በስማ ሚሸል መሻሻል አለ። እናቴ ትሙት እንደ አንቺ ሽፍንፍን ብላ ትወጣም እንዴ ወላሂ፣ የሆነ ጊዜ ማለት ነው፣ ማርያምን እየሄድን ማለት ነው። እግዚአብሔር ከዚህ በለጠ አጭር ለብሳም በመኪና ይከታተሉናል። እኔ በቃፈርኩ ፒ ያደርጋሉ። ያላ ዘወር በል ወደዛ። አንድ ቀን ደሞ በእግር ተደባደብን፣ ማርያምን ተደባደብን። ቂጡን እንደዚህ አደረጋት እንዴው እሙሽን ብርድ መቶሽ ስታኪ እንዳታርዲ በያት። አረ ባከከሽ እንደው እሷ ባከከሽ። ብቻ እንደው እሷ ሲያዩ ይሸሻሉ፣ ወደዛ ነው የሚሸሹ እንዳያይዋት። እንደዚህ ያሉ ሲጀመር የወንድ ፊት እኮ ነው ያላት። እንዴት ይጠጓት? ሰማሽ? የወንድ ፊት ነው ያላት። ምን ታሪክ አላት?

ገኒ ቡና አለ ጌም ላይ ነው። ጌም እየጠበኩሽ ነበር። ያ ሰው እኔ እኮ ለቀጠሮ ጌሜ ሰብስቡልኝ አሳድጉልኝ ሲልኳቸው፣ እኔ ግን ብትቀጣጥ ፍሪዬ አይተሻታል። ቆሻሻ

ምንድን ነው ገዳም በመግቢያ እድሜዎት እንዲህ የሚሆኑ ትበያቸው። ወራፉ እናሳሳ ሴጣኑ አርፈህ ተቀመጥ፣ አንተ ግማታ አርፈህ ተቀመጥ። ዝም ብለህ እንደምታፈቅሪኝ በህዝብ ፊት ንገሪኝና አርፌ ይቀመጣሉ። ኧረ ፍቅሬን በላሽ፣ ውጣ! ምን ከዚህ ቤት አንተ ሲጀመር። እሺ ዜድይ አፈር ልብላልሽ፣ የእኔ እናት፣ ወይ እኔ አባልሽ

ዜዶ ካልመጣች ብሎ በግድ ማለት ነው። ዜዶ መምጣት አለባት። ቀጠቅጣት አለው አለው እያለች ነው። የት አለ አለ። እኔ ና፣ ተይ፣ ተይ። እኔ ስቀጣ ደስ የማይለው ሰው ስላለ እኔ በቃ አልፈልግም። ተይ፣ አፈቅርሻለሁ እያለች ነው። ተይ ፍርዬ፣ ውጭ ፍርዬ። ዱቄት ተቀብቼ ፊት እየታጠብኩ ነው። ማርያምን በይ፣ ማርያምን። ግቢ፣ ግቢ በራስሽ፣ ግቢ፣ ግቢ በራስሽ

ምን ታሪክ አላት ሌሎች ነው ሌላ ምንም